የሰው ልጅ አያዛልቅም፣ ወላሂ ዛሬ ካከበረ፣ ዛሬ ላይ ካንተ ውጪ ሰው የለም እንዳንተ ማን አለ ካለህ በኋላ ነገ ላይ ፊት ይነሳል። የሰው ልጅ ሁሌም አታስደስትም። ዛሬ ደስ ካልከው፣ ነገ ደግሞ ተደብሮ ይሆናል። ምን ልል እንፈልጌ ነው? ህይወትህን በሰዎች መምጣትና መሄድ ላይ እንዳታመረኩ። ሰው የመጣው ይምጣ፣ የተመቸውን ያህል ይቆያል። ያሄደው ደግሞ ይሂድ፣ መንገዱን ጨርግ አድርግለት። የጥቅም ሰዎች ለአንተነት አይደለም የሚቀርቡክ፣ ለጥቅማቸው ነው የሚቀርቡክ። ከአንተ የሆነ ነገር የፈለጉት ጊዜ እነርሱ ዘንድ የሚያሳስብ ነገር ሲገጥማቸው ብቅ ይላሉ። እነርሱ ዘንድ ግን አንተን የሚጠቅም ነገር ካለ እንደማያውቁ ይደብቃሉ። የጥቅም ሰዎች አንድ አይደለም የሚያዋርዱክ፣ በየጊዜው ነው የሚያዋርዱክ። ጥያቄው ይቀንሳል፣ ንግግሩ ይቀሰቅዛል። አንተ የመጨረሻ አማራጫቸው ትሆናለች። ስለተቀየርክ አይደለም፣ ነገር ግን ከነሱ አንጻር ምንም ጥቅም ስለሌለክ ነው። ከዚህ በላይ የሚገርመው አንተ ሁሉ ነገር እንደሆኑ ነው የምታስበው። እነርሱ ግን መዳረሻ ብቻ እንደውንክ ነው የሚያስቡት። ይስቁልክ ነበር፣ ይሰሙክ ነበር፣ አብረውክ ቆሙ ነበር። ነገር ግን ለአንተ ሲሉ አልነበረም ነበር ለነፍሳቸው ሲሉ ነበር አንተ ጋር ለሚፈልጉት ነገር ብለው። በጣም የሚያሳምመው ጉዳይ ደግሞ አንተ ንጹሕና እውነተኛ ነክ እነሱ እንደሚያስቡት አይደለም የምታስበው። አንተ ከልብህ ነበር የምትሰጣቸው፣ በመገኘታቸው ትደሰት ነበር። እነሱ ግን ጥሪ አድርገው ነበር የሚስሉክ። ነገር ግን ህይወት ታስተምርካለች ሰዎች ብዙ አይነት መሆናቸውን ታስተምርካለች የቀረበ ሁሉ እውነተኛ አለመሆኑን በአንተ ጉዳይ የሚጨነቅ ሁሉ የእውነት እንደማይወድህ ታስተምርካለች ታማኝነት ለሁሉም ሰው የሚሆን አይደለም የአንዳንድ ሰዎች መገኘት ጊዜያዊ ነውና ጥቅም እስካለ ድረስ ይቆያሉ ጥቅሙ በመቋረጡ ብቻ ጥለው ይሄዳሉ ስለሆነም ያለምንም ጥቅም የሚወድክን ሰው ካገኘህ ችላ እንዳትለው ምክንያቱም ሌሎች እንደ ሁኔታው ይቀያየራሉና አቋማቸውን በየሁኔታው ይቀያየራሉና እውነተኛ ፊታቸው የሚታወቀው ጥቅማቸው ሲቋረጥ ብቻ ነው። እዚህ ዓለም ላይ የሚደረገው ሁሉ ለታይታ ነው። ለምሳሌ አንድ አይነ ስውርን በላዳ ወስደኸው በሌክሰስ መኪና ብትመልሰውና ስትትና ስትመለስ ምን ልዩነት ነበረ ብትለው የመጀመሪያው አንገጫግጫል ብቻ ነው የሚልህ። ስለ መኪና ውድነት፣ ስለ ብራንዱ፣ ስለሚያወጣው ዋጋ ግድ አይሰጠው። ሁለተኛ ደግሞ ስሜትህም ያለው አይነህ ላይ ነው። ለምሳሌ በጣም የምታምር ሴት አሳዩህና አይንህን ጋርደው ከመልከ ጥፉዋ ጋ አስተኙ። ከጨረስክ በኋላ አይንህን ስትገልጠው ቆንጆዋን አሳዩህ፣ ደስ ይል ነበረ ነው ምትለው። መጀመሪያውኑ ምን ከመልከ ጥፉ ዋጋ ተኛ ብትባል ስሜትህ ራሱ አይነሳልህም ነበር። ስሜትህም ያለው አይነህ ላይ ነው። አይነህን ከጠበቅ ብዙ ነገሮችን ማሸነፍ ትችላለህ። ሶስተኛውና ኢምፖርታንት የሆነው ነገር እዚህ ዓለም ላይ ብቻህን የምትኖር ቢሆን እንደዚህ ሀብት ታከማቻለህ? ትልቅ መኪኖች ትመኛለህ? አትመኝም። ለራስህ ትንሽዬ እልፍኝ አዘጋጅተህ እዛ ውስጥ ምግብህን እያበሰልክ ትንሽ ቤት ውስጥ ነው የምትኖር። ኤክሰስ የሆነ ነገር አትፈልግም። ስለዚህ ዓለም ላይ የሚደረገው ነገር ሁሉ ለታይታ ነው። ይቺ ነገር በደንብ ከተረዳህ ብዙ ነገሮችን መቀየር ትችላለህ። እንደ ተረዳኸኝ ተስፋ አረጋለሁ። ይመች እያደግክ ወይም እየበሰልክ ስለመታህ ብቻ አይደለም እንደ በፊቱ ለነገሮች ምላሽ መስጠት ያቆምከው። ህይወትን ስለተረዳህ ወይም ስለሰዎች ብዙ ስላወቅ ብቻ አይደለም ብዙ ነገር የማይገርምህና የማይደንቅ ይሆንከው። መረጋጋት ወይም አለመቸኮል ሁሌም የብስለት መገለጫ ነው ማለት አይደለም። ሰው ውስጡ ውስጡን ሲደክም የሌለበትን እርጋታ ሊጎናጸፍ የማይገርመውም የማይደንቀውም አይነት ሰው ሊሆን ይችላል። በፊት የሚያስቁሽ ነገሮች አሁን አላሳቁሽም፣ ወይም ትርጉም አልሰጡሽም ማለት አድገሻል ወይም በስለሻል ማለት ብቻ አይደለም። ምናልባት የዋጥሻቸው ምሬቶች ታጣጠሚያቸው የነበሩ ነገራቶችን ጥፍጥና ነጥቁሽ ይሆናል። ስለበሰልክ ወይም ስላደግ ብቻ አይደለም ቀልድና ጨዋታ የቀነስከው። ምናልባት ደስታህን የሆነ ነገር በማግኘት ላይ አኑረው ሊሆንም ይችላል። ነገራቶችን በተለያየ አቅጣጫ ለመመልከትን ሞክር። ዝምተኛ ሁሉ፣ የተረጋጋ ሁሉ ስለ ህይወት ጥሩ አረዳዳለሁ ማለት አይደለም። የማይንቀለቀል በእርጋታ የተሞላ ሁሉ ለኃላፊነት ብቁ ነው ማለት አይደለም። እድገትና ብስለት በአላህ ላይ ተስፋ እያደረጉ እያመሰገኑ መኖሩ እንጂ መቆዘም ወይም መገለል ብቻ አይደለም። እድገትና ብስለት ሰዎች ተሳሳችና ረሺ መሆናቸውን መቀበል እንጂ ሰዎች መጥፎ ስራ ብቻ ነው የሚሰሩት ብሎ መደምደም አይደለም። ለነገራቶች እንደ ቀድሞአችን ምላሽ አለመስጠት የማደጋችን ወይም የመብሰላችን ምልክት ብቻ አይደለም። ምክንያቱ ሌላም ሊሆን ይችላል። ብቻ ልቤ እንደሄለኛ ወዴት ነው የምትሄደው? ወደ ማንስም የምትዞሩ እስኪ ንገረኝ ወዳጅ። ዱንያ ከነስፋቷ ስትጠብብህ፣ አንዳች ነገር ሲያሳስብህ፣ አልያም አንድ ነገር ፈልገህ ወይም ተመኝተህ የሆነ ጉዳይ ኖሮ እንዲያስፈጽምልህ ወደ ማን ነው የምትዞሩ? ሁላችንም ብናቀውም አንድ ጉዳይ ልጠቁናል። ውዱእህን በደንብ አድርግ፣ ሁለት ረከዓ ስገድ፣ በልብህ ወደ አላህ ዙር፣ እጅህንም ወደ ሰማይ ከፍ አድርግና ያ አቤት ባሪያ ይልሃል ጠይቀው ይሰጥሃል ለምነው በፍጹም አያሳፍርህም አላህ ወደ እሱ ዞረህ ባዶህን አይመልስህም ስለ ሁሉም ነገር ንገረው አላህ ይሰማሃል ምኞትህን ለሱ አጋረው አላህ ይቀበልሃል ታቃለህ ወዳጄ ሁላችንም አላህ እንደሚቀበለን እናቃለን ግና ልባችን ይፈራል እኔም እምልሃለሁ አላህ ቁርአን ላይ እንዲህ ይልሃል ቁልና ላተኸፍ አትፍራ አትፍራ ወዳጄ አላህ ጌታ ሆኖ ሳለ አትፍራ ወዳጅ። ምናልባት አንድ ጉዳይ ጠይቀህ አልሰጠህም ይሆነ፣ ግና በዛ ውስጥ መልካም አለ። ምንም ያህል ቢያሳምምህ፣ ምንም ያህል ቢጎዳ እመነኝ አላህ ለአንተ ካንተ በላይ ያስብላህ። ወደሱ እሱ ዙር አያሳፍርህም። ጠይቀህውም፣ ለምን ለምንህው፣ አይከለክልህም። አላህ ለአንተ ካንተ በላይ ያስብላህ። ሰው ያለመፈለግ ደረጃ ላይ የሚደርሰው ብዙ ነገሮችን ፈልጎ ሲያጣ አሊያም ሲበላሽበት ወይም በተፈለገው ነገር ላይ ፍርሃት የሚሰማው ከሆነም ሊሆን ይችላል። በነገራችን ላይ ስለ ሰውየው ሳታውቁ ፍላጎቱን ስላንጸባረቅ ወይም ስለገለጸ ብቻ ለመምከር አትጣደፉ። ጥበብ የሌለው ምክር ሀሳብ በደል ነው። ለአንዳንድ ሰዎች የሚያውቁትን ብቻ ሊሆን ይችላል የምንደግምላቸው። ደጋግማ ስታለቅስ ስታያት ዘላችሁ ጠንካራ መሆን አለብሽ፣ አትልፈስፈሺ፣ በሌላ ይተካል ምናምን እያላችሁ ሰው አታቅሱ። እስቲ ምን እንዳጣችሁ ወቁ። እስቲ አፍና ጆሮአችሁን አመጣጥናችሁ በጥሞና አዳምጧት። አንዳንድ ሕመም መካሪ እያገኙ አድማጭ በማጣት ብቻ የሚጠናል የማይተካ ነገር ማጣቱን ሳታውቁ በተሻለ ይተካል እያሉ መምከር ምን ይባላል? ለማንስ ነው ይህን ምክር የምትመክሩት? እስቲ ሰከን ረጋምበል ምን እንዳጣ ለምን አሁን ያለውን ባህሪ እንዳያዘው ወቁ። አንዳንድ ሕመሞች አሊያ ምጦቶች በስዳ አጽናኞች ሰበብ እጅጉን አሳማሚ ይሆናሉ። ሰላም ለነዚያ ስዳ አጽናኝ ላልሆኑት በጀነት እንዲያገናኝን ስንመኛቸው የነበሩ ወዳጅነቶች ጀነት ሳንገናኝ በዱንያ የተለየናቸው አሉ። አብረን ቤተሰብን መሠርታለን አብረ አብረን እናረጃለን ብለን ያልናቸው ሰዎች በወጉ ሳንሸብት መንገድ ለይተን ተላልፈናል። እንተዋወቃለን እንደማመጣለን አንለያይም ብለን ካልናቸው ወዳጅነቶች ውስጥ በቅያሜ ተራርቀናል። የጠላናቸው አንወዳጃቸውም ብለን ያልናቸው በሩቁ ስንሸሻቸው ከነበሩ ሰዎች ጋር ተቀራርበን ደስኩረናል። አናገኝም ብለን ያልነውን አግኝተናል። አናጦም ብለን ያልነውን አጥተናል። አንሽርም ብለን ካልነው ስብራት ጋር መኖርን ለምደናል። የት እንደታመምን የማናውቀውን ህመም ለምደን መኖር ችለናል። ስናፍርባቸው፣ ስንወቅስባቸው፣ ስናሽሟጥጥባቸው የነበሩ ሰዎችን ድርጊት ቀስ በቀስ መከወንን ታላምደናል። ፈጽሞ የማንጠብቀውን ለውጥ ተመልክተናል። አልቅሰናል፣ እንባም ደርቆብናል። ሐጃችን በስቷል፣ ዱዓ ማድረግም ጠፍቶናል። ተደስተናል፣ ሐዘንም አግኝተናል። ጥቂትን አውቀናል። መሐይምነታችንም መጣል ከብዶናል። አምነናል። የስሜታችን ባሪያ ከመሆን መላቀቅም አቅቶናል። ሸይጣንን ጠልተናል። በመከተል ግን ለፍተናል። ብዙ ብዙ ዱንያ ነው። ምንም ነገር ይከሰታል። በመልካሙ መንገድ አጽናኝ ማለትን እንጂ በመንገዱ ጽኑ ማለትን እርግጠኛ መሆን የማይቻለን። ከቻላችሁ መልካም ለመሆን ሞክሩ። መልካም መሆን ካቃታችሁ እንቅፋታቱ ከሁሉም፣ ከሁሉም ግን ለአላህ ትክክል ሆኖ የምሆነው ጠፍቶኝ እንዲህ ስብ ከነከንን ያጥቼ መላ በጨነቀኝ ሰዓት አቤት ብሎ ደርሶ ሚሆነኝ ከለላ፣ ማን ይሰማኛል ያለ የምባይን ጩኸት፣ ጀሊል ካንተ ሌላ አውት ሰማኛል። እኔም ማምንሃለሁ በእዝነትህ ላይ ማመች ተስፋ ቆርጣለሁ። ሲጠሩኝ ሰሚ ነኝ ሚለውን ቃልህን አስታወስኩኝና ከደጅህ ከተምኩኝ ግንባሪ እንደፍቼ ልመና አልጠና መምጣቱንስ መጣው ከበርህ ቆም ያለው ግን ዛሬ ጨነቀኝ ኃጢአተኛው አካሌን ቤትህ ይዞ መዝለቅ ልቤን አሳቅቀኝ። ምን ተገኘ ዛሬ የወንጀል ብዛት ዛሬ እንዴት ተሰማኝ የኃጢአቴ ቁስል እንዴት አሳፈረኝ። ቀልብ ረጥባ ይሆን እኔ እንጂ አላውቅም የሰው ልብ መከዣው ያው አይታወቅም። ይህን ሁሉ ዘመን ይህን ሁሉ ዘመን ደጅህኑ ሳልረግጥ ስኖር እንደዋዛ ልቤን ትቢት ሞልቶት ልቤን ትቢት ሞልቶት ድንበርክን ስዳፈር ወንጀልን ሳበዛ ድንገዛር ያዝኝ ቅስሜ ተሰባብሮ አቅመ ቢስ ስሆን ይቅርታህም ብሻ እዝነትክን ብለምን ትቀበለኝ ሁን። በዚህ ቪዲዮ ላይ በሕይወታችን በጣም የሚጠቅሙንም ብዙ ነገሮች እንዳወቅንበት ተስፋ አድርጋለሁ ጓደኞቻችን እንዴት መምራት እንዳለብን ከማን ጋር መዋል እንዳለብን እንዲሁም ደግሞ የህይወት ወሳኝ የሆኑ ምክሮችንም እንዳገኘንበት ተስፋ አድርጋለሁ። አላህ ሱብሃነሁ ወተዓላ ሰምተው ከሚጠቀሙ ሰዎች መካከል ያድርገን። እንደምታውቁት እንግዲህ ቻናላችን ወደ ሃያ ሺ ሰብስክራይበር ተጠግቷል። ይህም ቪዲዮ ስንለቋ የ ሃያ ሺ ገብተናል ወይ ደግሞ ከዛም አልፈናል። ነገር ግን ቻሌንጃችን አላበቃ። ሃምሳ ሺ በቅርብ ጊዜ መግባት አለብን ቪዲዮአችንም ለብዙ ሰዎች ደርሶ ብዙ ሰዎች ተጠቃሚዎች መሆን አለባቸው። ስለዚህ ከእናንተ አንድ ነገር ይጠበቃል። ሰብስክሪብ ካደረጋችሁ ላይክ አድርጋችሁ ብዙ ሰዎች ጋር እንዲደርስ አድርጉ። ወይም ደግሞ ነባር ሆናችሁ እስከዛሬ ሰብስክራይብ ያላደረጋችሁ ሰዎች ከሆናችሁ ደግሞ ሰብስክራይብ በማድረግ ጉዟችንን ፈጣን አድርጉልን። አዲስ ከሆናችሁ ደግሞ ሁልጊዜ ቪዲዮ ስንሰራ እንዲደርሳችሁ የደውል ምልክት መጫኗችሁን እንዳትረሱ። ኢንሻአላህ አላህ አግዞን እኛም ቶሎ ቶሎ ቪዲዮ የምንሰራ ሰዎች ያድርገን። ሌሎች ሰዎች ተጠቅመው እኛም አላህ ሱብሓነሁ ወተዓላ አጀር የሚጽፍልን ሰዎች ያድርገን። ሃያ ወደ ስራችሁ ተንቀሳቀሱ።